ኢንተርኔት አልጠቀምም ማለት ስልክ ኖሮ ስልክ ሲኖረ ሰው እኮ ኢንተርኔት እኮ የሚጠቀሙ እሚበላ ሲኖረው ከሚበላው ሲያልፍ እኮ ነ መጀመሪያ ምግብ ያስፈልጋል። ፈርስትፉድ ልብስ፣ የድሮ ልብሱን ቴለር፣ ጋብቻ ሳያቸው አሉ አገኘሁት እኮ የድሮ ልብስ ነው እንጂ ማይበት ዩቱብ ራሱ ብገባ አሳያቸዋለሁ። ሮዚ ልብስ የነበረው ቴለር ቁጭ ብሎ ተገኝቷል። ዕቃ ሊጣል ሲል ማለት ነው። ራሱ የሚባል ራሱ አልጠቀምም ተቀጠቀጣሉ። ፍራንክ ፈርት ወስደው አፈር ከድሜ አብልተው አፈር ከድሜ ውር እስከሚል ድረስ አሉ። ቅጥቅጥ አድርገው ነው ቅጥቅጥ ኢንተርኔት ራሱ ዩቱብ ገንዘብ እንደሚሰራ ዩቱብ እንደሚሰራ ምናምን ራሱ ያወቁ ዳሉ። ከእሷ ጋር በቅርብ ጊዜ ጀግና ወንዳንን ሰዋሉ። ተቀጠቀጠ ሆዳችሁ ሆዳችሁ ቅጥቅጥ አደረጉ ታሉ ፍራንክፈርት። የእኔ ጀግና እነ ማን ናችሁ? ግን እነ ማን ናችሁ? የራሳችን አጀንዳ ነው ያሰራው። ብዙ ደክሞኝ ስለነበረ ማለት ነው። ጤናማ ጭንቅላት ያለው ሰው እኮ ችግሩ ካለበት ጋራ ሄዶ ችግሩን ነው እንትን ማለት ያለበት መፍታት ያለበት። እዚህ ላይ ልጁ ር አንድ ጃኬት ሦስት ወር በሙሉ እየለበሰ አንድ ጃኬት ድሮ ድሮ እኔ በቅናሽ አግኝቼ የገዛሁትን ማለት ነው ሦስት ወር በሙሉ እየለበሰ አንደኛ ጉዴላ ጋር ቁጭ በላ፣ ከጉዴላ ጋር ማለት ነው። ጉዴላ ነው የምልሽ። ከጉዴላ ጋር ቁጭ በላ። በጃኬት የማይለውጥ ህይወቱን አይለውጥ። አስከፍተሹ አስከፍተሹ። ይኸው ዛሬ ቡጤውን ቀምሶ ከቤት አይወጣ። ፍራንክፈርት ማለት አንዴ የሰዋፍ ውስጥ አንድ ጊዜ አንድ ጊዜ ሰዋፍ ውስጥ እዛ የሆነ ነገር ተነካችሁ ማለት ያበቃላችኋል። ፍራንች በርብሯቸው ግን እንደዛ እንዳለ ምን አለመሰላችሁ፣ እዚህ ቁጭ ብለህ አለ ሲያምን፣ አዳምጡ፣ አዳምጡ፣ ምንም ድብቅ የለም። አዳምጡ፣ ያልበላችሁን አትተቁ። ለዚህ ነው እንዲዘ ብሎ የሚኖረው። አሄ ደግሞ

አንድ ነገር ላክልኝ። ያኛውማ ተልኮልኛል። ሴት ሴት ሴቱ ሴት እኮ ነው ሴቱ

እንዳንተው ቢጤቱ አግባህ እንጂ ይሄ እኮ ችግሩ ምንድን ነው ታውቃላችሁ? አዋዋሉ ከሴት ጋር ነው። አንድ ይቻለች ባለጌ ናት። እራሱ ሚስት ተብዬዋለች ባለጌ ናት። እንደወንድ እንኳን አይደለም። አስባችኋል ባሌ ቦይ ፍሬንድ ያላችሁት እዚህ ላይ ወጥቶ ከዛም ከዛም ከዛም ሲጣለው እንኳንስ እንደ ሚስት አደለም እኛ እንኳን እዚህ ጋር ንዲ ስናደርግ እንደ ወገን እኮ ታው ነው የምትሉት፣ በሀገር ጉዳይ እንኳን ማለት ነው። በሀገር ጉዳይ ይሄ ግን ሄዶ ወይ ሴቶችን ከኤክሱ ይጀምራል። ቁጭ ብሎ እሷ እንዲያርጋ እሷ እንዲያርጋ እሷ እንዲሆና ወይ በእኔ አቅራቢያ ያሉትን ወይ ደግሞ ይሄንና የሆኑ ሰዎችን ከዛ ደግሞ ሲደሙ ወንዶችን በቃ ይህንኑ ለሰርግ ቁጭ ብላ ገደል የምትከተው ማናት? እንደ ሴት ጉዴላ ጉዴላ እኮ ምንም አያውቅም። ጉዴላ ትለንታ ደግሞ ከጫፍ ያወጣች ምን ታውቃለች? ምን ነውር ታውቃለች? ምን ጥሩ ነገር ባል ምን እንደ ደምን ታውቃለች? ሲጀመር ባሏ ጥሏት የሄደ ሴት ናት። እቺ ሴት ጥሏት የሄደ ማለት ነው። ሁለት ልጅ አሳቅፏት ጥሏት የሄደ ናት። ልጆቿ እንኳን ነፍስ አያውቁ። ይኸው ሳምንት የሆናታል፣ ፍራንክፈርት መታ አብራ በሱሳ አንደኛ ሁለቱ ሱሳሞች ናቸው። አንደኛ ሱሳሞች እሷም ታጨሳለች፣ እሱም ያጨሳል። ተገናኝተዋል። ገባችሁ? ስለዚህ እነዚህ ሰዎች ጤነኞች አደሉም። በቃ ሰበብ ነው የሚሆኑት። ሰበብ ከዛ ደግሞ ምን ትላለች? ጅጅ ክያናት ጅጅ ክያናት እኔ በህይወቴ ጉድ የላ ለዘበኝነትን ነማቀው፣ ለሀገርም ዘበኛ ሲሆን ነማቀው፣ ለሰፈርም ዘበኛ ሲሆን ነማቀው፣ ሀንግ ሲሰራ ነማቀው ለዚህ ነው ደደብነቷን ያሳየችው። እኛማ እዚህ ሲመጣ እንኳንስ አይደለም ወጥቶ ሰው ሊሳደብ አይደለም፣ ያ ስርዓት እንዲኖረው ቁጭ ብሎ መንጃ ፍቃዱን እንዲያጠና፣ ሰው እንዲሆን፣ ስለ ስራው እንዲያወራ፣ ስለ ራሱ ህይወት እንዲያስብ ነበር። መጨረሻ ማጭበርበር የለመደ ሌብነትን የለመደ ቁጭ ስራ ሂድ ነው ይህና ሱ እህትን መርዳት ትፈልጋለሁ፣ ስራ ሂድ ነው። ስራን ስራና እህትን እርዳ፣ በኔ ገንዘብ አትረዳ። ይሄ ነው ጸቡ። የመጨረሻው፣ መጨረሻው ምን ሆነ? ምን ሆነ? መጨረሻው ውርደት። ጭራሽ ወንድ ይሳደባል፣ ሴት ይሳደባል። አምላኩን እኮ የሚሳደብ እኮ ባለጌ እኮ ነው ማለት ነው። ከአምላኩ ጋር የተጣላ መጨረሻችሁ በሰው እጅ ህይወታችሁ ያልፋል። ከዛ ምን ትላላችሁ? ኤክሱናት እንዲያደረጋችው የዚህን ያላቀማለኝ እንዴ! ዋ ዋው! በጣም ኮራው በራሴ ያሹ ያላችሁ የምትለው ማለት ነው። ይች ጉዴ የላ የምትለው እሱም ይች ጉዴ የላ የምትለው እሱም እዛው ከሴት ጋር ሆኖ ከሴት ጋር ሆኖ እንዴት ትደመድቡታላችሁ? በጣም ሼም ነው። ከንቺ ጋር ጉዴላ ሆነ። ንቺ ሴት አደለ? ሴትን አታከብሩ። ጉዴላ ከመቼ ነው የሚከበረው? ቆዶ የማነ ሴት ያደረገሽ ዚ ከጀርባሽ ጫንቃሽን አንገትሽን እግርሽን ምናምን አንድ ሴት ነሽ እንዴ? አር ዩ ሲሪስ? አር ዩ መን? አር ዩ መን ዩ ቲንክ? ውመንማ ሴት ልጅማ ለባሏ ዘውድናት ስርአት ታስይዥው ነበረ ታስከብሪው ነበረ ታውትዩ ነበረ። ሰው ፊት እንደዚህ አትጨማለቅትዩ ነበረ። አንድ ሴት ነሽ እንዴ? ልጆችሽን ጥለሽ ሳምንት በሙሉ የአምስትና የስድስት ዓመት ልጅ ጥለሽ ፍራንክፈርት ወንድ የምታሳድጂ ባልጌ፣ አንቺ ሴት ነሽ እንዴ? ሴቱን ለሴቶቹ ተያቸው። ጉዴላ ሴት አይደለም፣ ይሄ ባህልም ያንቺ አይደለም። ለነገሩ በየጫፈሩና በየምናምኑ እየተፈራሽ ማንነት የሌለሽ እኮ ጉዴላ እኮ ነሽ። ሴት ነሽ እንዴ? አንቺ ደግሞ ሴት ያለሽ ቀሚስ ስለለበስሽ ነው እንዴ? ቢክሽ፣ አንች ጋር ቁጭ ብሎ ሴቶቹን ሲያጠነጥር የዛኔ ተው አይባልም። ምንም ቢሆን ደና ጊዜ አብራቸው አሳልፋቸዋል፣ ጥሩንም መጥፎንም አሳልፋቸዋል ብለሽ ብትገዥ እዚህ ቁጭ፣ ዛሬ ራሱ ቁጭ ብለሽ እኮ ደና ሰው ላኩበት፣ ደና ሰው፣ ትልቅ ሰው ላኩበት። ይሄ ምንም አልመተውም እኮ ምትይ እኮ ነሽ፣ አሰዳለሁ ወንድ ልጅ ሴት ልጅ ወንድ ልጅን በገንዘብ ብቻ ነው በአይምሮ ገንዘብ እንኳን ባይኖሮች ባይኖሮች በሴትነትሽ ትቀይረዋለሽ። አንችም ብሎ ሴት ሴቶች ሲያረጉ ሰምተሽዋል። ሴቶች ያሽ ወንድ እንኳን እኮ ልጆቹን ሳያሰድገ እኮ ያመለጠሽ እኔ ያመለጠኝ ወንድ የለም ያመለጥኩት እንጂ ጉዴላ ሴት ሆኖ አያውቅም። ጉዴላ ከመቼ ወደ ነው ከማን ጋር ተዳክሎ የሚያውቀው እዛው ከጉዴላሽ ጋር ተዳቀኝ ነው። ጉዴላሽን አስ እከት ማንነት የሌለሽ ደደራ እናንተ ሴት አታከብሩ። ምን አይነት ባህላ ጌ ነው ንግግርሽ? እራስ እናንተ ሴትን አታከብሩ። ያልተሻሻልሽ ኮባ እየበላሽ ታዲያ ምን ልትሆኚ ነው? ሰው ብትሆኚ ኖሮ እኮ ነገርኩሽ ጨዋታ አረጊው ነበር። ጨዋነት ቢኖርሽ እውነት ሴትነትሽ ሰው ቤት ውስጥ የማን ቤት የሰው ቤት ውስጥ እንዳስገባሹ የልጅና እናት ቤት ውስጥ እንዳስገባሹ ደግሞ ቤቱን ብታዩት ምን ፍራንክፈርት አንድ ክፍል ቤት ውስጥ አለ ተከራይተሽ ልጅ እናትና ልጅ ያሉበት ቤት ውስጥ አንድ ክፍል አልጋ ዘርግታ አደለም እንዴ የሚተኛው ማን እሱ ቤት ያደረገ እሱም ቤት አምጥተን እናሳይሽ እ